አሁን ግን ብዙ ሀሳብ በአንቺ ላይ ተሰብስበዋል። እነርሱም የረከሰች ትሆን አይናችንም ጽዮንን መዘባበቻ አድርጎ ያያታል ይላሉ። ነገር ግን የእግዚአብሔርን ሀሳብ አያውቁም፣ በአውድማ ላይ እንደ ነዶ የሚሰበስባቸውንም የእርሱ እቅድ አያስተውሉም። ሚልኪያስ ምዕራፍ አራት ቁጥር 11 ላይ በጸሎታችሁ አስቡን የሚሉ እስራኤላውያን ጥሪያቸውን እያሰሙ ይገኛሉ። በጦርነት እየታመሰች ባለችው እስራኤል ላይ በርካታ ክርስቲያኖች የጸሎት ጥሪን እያደረጉ ይገኛሉ። ያ የተፈራው ያ እንዳይመጣ የተሰጋው ቀንና ሰዓት ደረሰ ለአራት አስርት ዓመታት የዘለቀው የከፋ ጠላትነት እነሆ ይኸው በኛ ዘመን ገነፈለ ሀገራቱ በታሪካቸው አይተው የማያውቁትን ውድመትና የሰብአዊ ቀውስ እያስተናገዱ ነው የሃይማኖት ዳራም እንዳለው የሚነገርለት ጦርነትና ጥላቻው እጅግ በከፋ ሁኔታ ቀጥሏል በሀገረ እስራኤል የሚገኙ ክርስቲያኖች ጥሪያቸው ምንድን ነው ሀገራቱ ያሉበት አሁናዊ ቀውስስ የሚለውን በስፋት እናስደምጣል እንጠራቸዋለን በሌላኛው መረጃችን ደግሞ አባት በልጁ ላይ ልጅም በአባቱ ላይ የሚነሳበት የመጨረሻው ዘመን መቃረቡን የሚያሳዩ ክስተቶች አንድ ሁለት ከመባል አልፈው ቁጥርና ስፍር የማይገኝላቸው እየሆኑ ነው። እዚሁ በሀገራችን ኢትዮጵያ ልጅ በገዛ አባቱ ላይ ስለት አውጥቶ በአሰቃቂ ሁኔታ የግድያን ወንጀል ፈጽሟል። ክስተቱ እጅግ ልብ የሚሰብር ነው። ሙሉ መረጃውን በስፋት እናስደምጣቸዋለን። ሰላም ጤና ይስጥልን። ወደ ቻናላችን ቤተሰቦች በዚህ ቻናል ላይ የተለያዩ ወቅታዊ መረጃዎችን በየዕለቱ የምናደርሳችሁናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንድታደርጉና ወቅታዊና ትኩስ ሃይማኖታዊና ፈጣን መረጃዎች እንዲደርሳችሁ እንድታደርጉ እየጠየቅን ለእሳቱ ወደ ያዝናቸው መረጃዎች እናምራለን። አሁን ግን ብዙ አዛብ ባንቺ ላይ ተሰብስበዋል። እነርሱም የረከሰች ትውን ዓይናችንም ጽዮንን መዘባበቻ አድርጎ ያያታል ይላሉ። ነገር ግን የእግዚአብሔርን አያውቁም በአውድማ ላይ እንደ ነዶ የሚሰበስባቸውን የእነርሱን ዕቅድ አያስተውሉም። እስራኤላውያን የጸሎት ጥሪያቸውን በተለያዩ ክፍለ ዓለማት ለሚገኙ ክርስቲያኖች እያስተላለፉ ይገኛሉ። እባካችሁ ጸልዩልን የሚሉ ድምፆችም እጅግ ተበራክተው ይደመጣሉ። በእስራኤልና በኢራን መካከል የቀጠለው ጦርነት እጅግ አሳሳቢና የዓለምን ፍጻሜ መቃረብ ከሚያሳዩ ክስተቶች ውስጥ አንዱ ነው። ያ የተፈራው የአንድ ሲመጣ የተሰጋው ቀንና ሰዓት ደረሰ። ሰላም መተኪያው ምን ይሆን? ለአራት አስርት ዓመታት የዘለቀው የከፋ ጠላትነት ገነፈለ። በመጨረሻም እስራኤል ክብሪቱን ለኮሰች። የኢራን እስራኤል የአየር ላይ ጦርነት የሳት ላይ ኳስ እያወራወረ ቀናትን አስቆጠረ። ሀገራቱ በታሪካቸው አይተው የማያውቁትን ውድመትና የሰብአዊ ቀውስ እያስተናገዱ ነው። የዓለምን ቀልብ ሰቅዞ የያዘው የመካከለኛው ምስራቅ ቀውስ መጣፊያ ይገኝለት ሲሆን ባለፈው ሳምንት ሐሙስ ለአርብ አጥቢያ እስራኤል ኢራን ላይ ወታደራዊ ጥቃት መፈጸሟ ሲሰማ የሁለቱ ሀገራት ፍጥጫ ጫፍ ደርሶ መፈንዳቱን ለመገመት በእርግጥ የጦር አዋቂና ተመራማሪ መሆን አይጠበቅም። ይልቁኑም በዚህ ውድቀት ሌሊት የእስራኤል የተጠና የአየር ጥቃት በርካታ እናም ቁልፍ የኢራን ወታደራዊ አዛዦችና የኒውክለር ተመራማሪዎችን በአንድ ጊዜ የመግደሉ ዜና መሰማቱ የከፋ ሁኔታ ተከትሎ እየመጣ ስለመሆኑ ግን አመላካሽ ነበር። የቀጠለው የእስራኤል ና የኢራን እስራኤል ዘመን ባፈራቸው አሜሪካ ሰራሽ የጦር አውሮፕላኖች በኢራን ሰማይ ላይ እየተመላለሰች የኢራንን የኒውክሊየር ማብሊያ እናም የሚሳኤል ማምረቻ እንዲሁም ማከማቻ ናቸው ያለቻቸውን ተቋማት ኢላማ ማድረጓን አስታውቃለች። በተጨማሪም በመዲናዋ ቴራን የሚገኘውን የአየር መቃወሚያ ስርዓትን ጨምሮ በምዕራብና በደቡባዊ የአገሪቱ ክፍል የሚገኙ የነዳጅና የተፈጥሮ ጋዝ ማጣሪያና ማከማቻ ስፍራዎችን አጥቅታለች። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታ ውን የሚነሳው አንበሳ ባሉት ወታደራዊ ዘመቻቸው በኢራን ላይ ካደረሱት ጥቃት ባሻገር መጪው ጊዜ የከፋ እንደሚሆንም ነው የተናገሩት። ታዲያ ጠቅላይ ሚኒስትሩ እንደተናገሩትም ነገሩ እጅግ እየከፋ ቀጥሏል። ይህ ጉዳይ የሚረግብም አይመስልም። በእስራኤል የሚገኙ ክርስቲያኖችም ጥሪያቸውን እያሰሙ ይገኛሉ። ባለፉት ሰዓታት ከፍተኛ የጦር አዛዦች፣ ዋና የኒውክለር ሳይንቲስቶችን፣ ቁልፍ የኒውክለር ማብለያ ጣቢያዎችን እንዲሁም በርካታ የባለ ባላስቲክ ሚሳኤል ማምረቻዎችና ማከማቻ ስፍራዎችን አጥቅተናል፣ ከዚያም የባሰው እየመጣ ነው ሲሉም ተናግረዋል። እስራኤልና ኢራን አንዳቸው በሌላቸው ላይ በፈጸሟቸው ጥቃቶች የሚገደሉ ሰዎች ቁጥርም እጅግ እያሻቀበ ቀጥሏል። ታዲያ የኢራኑ መንፈሳዊ መሪ ዛቻ ምንድን ነው? ኢራን በእስራኤል ለደረሰባት የአየር ጥቃትና ለተገደሉት ከፍተኛ ወታደራዊ የጦር አዛዦች ምክትል አዛዦች ለመሾም ሰዓታት ብቻ ነበር የወሰደባት። ለደረሰባት ጥቃትም በወሰደችው የአጸፋ እርምጃ ፈጣንና ተከታታይ የድሮንና ሚሳይል ጥቃቶችን እስራኤል ከስከዛሬው ሁሉ የከፋ ጉዳት እንዳደረሰባትም ተዘግቧል። ይህ ዘገባ እስከተጠናከረበት ሰዓት ድረስም ሀያ ህል ሰዎች ሲገደሉ ሌሎች ከሶስት መቶ የሚልቁ ደግሞ መቁሰላቸው ተዘግቧል። ቴልአቪቭ፣ አይፋና ሌሎችም በሰሜናዊ እስራኤል የሚገኙ ከተሞችም የኢራን ሚሳይል ጥቃት ብርቱ ጉዳት እያስተናገዱ ናቸው። የኢራኑ መንፈሳዊ መሪ አያቶላ አሊ አሚን ባለፈው ቅዳሜ በ የሰጡት መግለጫ እስራኤል ምህረት የማይሰጠው ስተት መሳሳቷ ነበር የተናገሩት። ጽዮናዊው መንግስት ትልቅ ስተት ሰርቷል፣ ከባድ ስተት ሰርቷል፣ የግዴለሽ ተግባር ፈጽሟል። በፈጣሪ ምህረት ይህ መንግስት ይፈራረሳል። የእስራኤል ኢራን ጦርነት ቀናትን ያስቆጠረ ያለ ሲሆን ኢራን ከምዕራባውያን ጋር ስታደርግ የነበረውና አመታትን ያስቆጠረው የኒውክሌር መርሃግብር ንግግርና ድርድር አሁን የጨለመ መስሏል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በድጋሜ ወደ ስልጣን ከመጡ በኋላ ተስፋ ሰቶ የነበረው ድርድርም በመሃል ተገቷል። የእስራኤል ኢራን ጦርነት በእርገጥ ዓለምን እጅግ አስጨንቋል። የእነርሱ ዳፋ ባንድም ይሁን በሌላ መልኩ በተቀረው ዓለም ላይ ብርቱ ጫና ማሳደሩ አይቀርም፣ ልክ የሩሲያ ዩክሬን ጦርነት ያደረሰው አይነት። ጦርነቱ በአይነትና በይዘት እየሰፋ ከሄደ የዓለማችን አንድ አራተኛው የነዳጅ ይዘት የሚተላለፍበት የሆርሙስ ሰርጥ የመዝጋት እድልን ጨምሮ አጋር ሌላ ሀገር አሜሪካን ጨምሮ ሀገራትን በጎራ ወደ ጦርነት ጎትቶ ሊያስገባ የሚችልበት እድልም ስጋ አይደለም። እስካሁን ባለው ሁኔታም የእስራኤል ዋነኛ ጋር አሜሪካ በቀጥታ በጦርነቱ ባትሳተፍም ለእስራኤል ጥቃቶች ቡራኬ መስጠቷም ታይቷል። ፈረንሳይና ፈረንሳይና እንግሊዝን ጨምሮ ምዕራባውያን በፊታቸው እስራኤልን ከኢራን ጥቃት መከላከል ከሚያስችሉ ተግባራት እስከ የጦር አውሮፕላን ማሰማራት ሊሳተፉ የሚችልበት ሁኔታ እንዳለም እየታየ ነው። ኢራን በበኩሏ ምዕራባውያን ለእስራኤል ድጋፍ ባደረጉ በየትኛውም ሀገር በሚገኙ ወታደ ጉዳይ ጥቅሞቻቸው ላይ ጥቃት ልታደርስ እንደምትችልም ዝታለች። አሜሪካ በተናጠል ኢራን በጥቅሞቿ ላይ ጥቃት ካደረሰች በቀጥታ በጦርነቱ ተሳታፊ እንደምትሆንም አስጠንቅቃለች። እነዚህ ነገሮች ሲደማመሩ ለኢራን አጋርነታቸውን እየገለጹ የሚገኙ ሀገራትም ራሳቸውን ከጦርነቱ ስለማራቃቸው እርግጠኛ መሆን አይቻልም። ከሶስት አስርት ዓመታት በላይ የመካከለኛው ምስራቅና የባረሰላጤ ሀገራትን ማህበረ ፖለቲካ ሲከታተልና ሲዘግብ የኖረው የመረጃ ምንጫችን ጦር ጦርነቱ የማቆም ውሳኔው በአሜሪካና እስራኤል እጅ ነው ይላል። እስራኤልና ኢራን የዛሬን አያድርገውና ወዳጅ ሀገራት ነበሩ። ከአራት አስርታት ዓመታት በፊት እስራኤል ሀገር ለመሆንና በአንድ እግሯ ለመቆም ስትጣጣር በነበረበት ወቅትም ለእስራኤል የአገርነት እውቅና ለመስጠት ቀዳሚ ከነበሩት ሁለት የእስልምና እምነት ተከታይ ሀገራት መካከል ኢራን አንዷ ነበረች። በጎርጎሮሳውያኑ 1948 እስራኤል እንደ አገር ስትመሰረት እውቅና በመስጠት ከአረብ እስላማዊት ሀገር ግብጽ ቀጥላ ደግሞ ኢራን ተጠቃሽ ነበረች። ኢራን ለእስራኤል እውቅና መስጠት ዋናው ምክንያቷ ደግሞ የወቅቱ የኢራን መንግስት ከአሜሪካ ጋር የነበረው የጠበቀ ግንኙነት በምክንያታዊነትም ይነሳል። የግን የቆየው እስከ ጎርጎሮሳውያኑ የ1970 ሰባዎቹ መጨረሻ የኢራን እስላማዊ አብዮት የመንግስት ኃይለውጥ እስ እስኪያስከትልም ድረስ ብቻ ነበር። ጸረ ኢምፔሪያሊዝም አቋም ይዞ ብቅ ያለው የአያቶላ አሚኒ አዲሱ መንግስት ከአሜሪካና አጋሮቿ በተቃራኒው ሲቆም ከእስ እስራኤል ጋር የነበረውን ግንኙነት በይፋ አቋርጦ ኤምባሲዋን ዘግቷል። ይህ ወደ ከፋ ጠላትነት ደረጃ የደረሰውና በቀጠናው የበላይነት የመያዝና ሕልውናውን የማስጠበቅ የሁለቱ ሀገራት ፍጥጫ በቀጥታ ግጭት ውስጥ ከመግባት ይልቅ ለአመታት በእጅ አዞር ሲዋጉም ቆይተዋል። እስራኤልን በሚያጎራብቱ ሀገራት ውስጥ የሚገኙ ታጣቂ ቡድኖችም በማስታጠቅ ኢራን ስሟ ጎልቶም ይነሳል። በዚህም እስራኤል ከመቼም ጊዜ ይልቅም ያለፉትን ሁለት ሶስት ዓመታት ከፍልስጤማውያን ታጣቂ ቡድን ሐማስ ከሊባኖሱ እና ከየመኑ ሁቲ አማጽያን ጋር የአየርና የምድር ጦርነት ውስጥ እገኛለች። እስራኤል በዙሪያዋ ካሉ ታጣቂዎች ጋርም እያደረገች ያለውን ሁለንሰናዊ ጦርነት ሳትቋጭም በራሷ ቀስቃሽነት ከኢራን ጋር የፋይ ጦርነት ውስጥ ገብታለች። ታዲያ በዚህ ጉዳይ ላይ የዓለም አቀፉ ማህበረሰብ ጥሪ ምንድን ነው? ሀገራትና ዓለም አቀፍ ተቋማት እስራኤልና ኢራን ጦርነቱን እንዲገቱ ወትበታ እያደረጉ ነው። የሀገራቱ መንግስታትም ድርጅት ዋና ጸሐፊን ጨምሮ ሩሲያና ቻይና እና በርካታ የአረብ ሀገራት የመጀመሪያው ቀን የእስራኤልን ጥቃት አውግዘዋል። ምዕራባውያኑ በፊናቸው ሁለቱም ሀገራት ውጥረቱን እንዲያረግቡና ለመፍትሄው እንዲቀመጡም እያሳሰቡ ነው። በእስራኤልና ኢራን መካከል በተቀሰቀሰው ጦርነት የሀገራቸው እጅ እንደሌለበት ያስታወቁት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ነገር ግን ኢራን የኒውክሌር የጦር መሳሪያ ባለቤት እንድትሆን እንደማይፈቅዱ ነው የተናገሩት። ነገሩ ውስብስብ አይደለም፣ በጣም ቀላል ነው። ኢራን የኒውክሌር የጦር መሳሪያ ባለቤት መሆን አትችልም። ጦርነቱ በተለምዶ እንደሚታወቀው በእግረኛ ሰራዊት ተደግፎ ምድር ለ ምድር የሚደረግ አይነት ውጊያ አይደለም። ይልቁንም ዓለማችን የደረሰችበት የቴክኖሎጂ ደረጃ በወለደችው አውዳሚ የጦር አውሮፕላኖች እና አጉር አቋራጭ ባለስቲክ ሚሳይሎችም የሚደረጉ ናቸው። በእነዚህ ቀናት ብቻ እንኳን ሁለቱ ሀገራት ብርቱ ውድመትን አስተናግደዋል። ኢራን በታሪኳ አይታ በማታውቀው መልኩ ቁልፍ የጦርና የሳይንስ ሊቃውንቶቿ ባንድ ጀመር ከማጣት ባሻገር ከሶስት መቶ በላይ ሰላማዊ ሰዎችም ገድለውባታል። ሌሎችም በመቶዎች የሚቆጠሩን ቆስለዋል። እስራኤልን ብትሆን ቀላል የማይባል በትር ነው ያረፈባት። የመኖሪያ አካባቢዎችን ጨምሮ ረዣዥም ህንፃዎች ወደ ፍርስራሽነት ተቀይረዋል። በእስራኤልም በኢራንም እየተከሰቱ ያሉ ክስተቶች እጅግ ያስደንግጣሉ። በሀገረ እስራኤል የሚገኙ ክርስቲያኖች ግን እባካችሁ ጸልዩልን የሚል ጥሪን እያሰሙም ይገኛሉ። ወደ መጨረሻው መረጃችን ስናመራ በምስራቅ ሀረርጌ ዞን ግራዋ ወረዳ ጎሮ አካባቢ ተወልዶ ያደገው ኤብራይም አሰን ለቤተሰቦቹ ብቸኛ ልጅ ቢሆንም ወላጅ እናቱ በልጅነቱ የታቹ አልፎ አባቱ ሌላ ትዳር መስርተው አ መንግስቱ ጋር እንዳደገ ተገልጿል። ወጣቱ ጎጆ መውጫ የእናቴን ድርሻ የጫት መሬት ይሰጣኝ ብሎ አባቱን ይጠይቃል። በአካባቢው አንድ ትዳር ሊመሰረት ያሰበ ሰው ወጣት ለሚያገባት ልጅ የሚቆጥረው ሀብትና ንብረት መሬት መግለጽ የግድ በመሆኑ ለአባቱ ድርሻዬን የሚል ጥያቄን ያቀርብለታል። አባትም የተጠየቁትን የጎጆ መውጫ ጥያቄ ለመቀበል ያንገራግራሉ። በዚህ ጊዜ ኢብራሂም የሰርጉ ጊዜ መድረስና የሰርጉ ቀንም ለጎጆ መውጫ የሚቀርበው መተዳደሪያ የእናቱ ድርሻ የሆነውን የጫት መሬት ነበር ነበርና ያንን አባት ለመስጠት ፈቃደኛ አለሞናቸው ቂም እንዲቋጥር እንዳደረገውም በሰጠው ቃል ማረጋገጡን የዞኑ ፖሊስ ዋና መምሪያ የኮሚኒኬሽን ጉዳዮች ጽሕፈት ቤት ምክትል ኢንስፔክተር ካሳይ አበበ ለመረጫ ምንጫችን ተናግረዋል። ተከሳሹ መጋቢት 17 ቀን 2017 ዓ ም ከሌሊቱ 11 ሰዓት ተኩል ላይ የአባቱን ግቢ በር ከፍቶ በመግባትም አባቱ በተገኙበት የተለያዩ የሰውነት ክፍሎቻቸውን በያዘው ስለታም መጥረቢያ በመምታትም ህይወታቸው እንዲያልፋል አድርጎ ይሰወራል። የአባት መኝታ ለብቻ በተሰራ ቤት በመሆኑ ጠዋት የመነሳት ልምድ የነበራቸው አባት በዚህ ዕለት አርፍደው መዋላቸው ያጠራጠራቸው ቤተሰብም ወደ መኝታ ቤታቸው ሲደርሱ የሚተኙበት ቤት ተከፍቶ አባትም የተለያየ ቦታ ተመተው ሕይወታቸው ማለፉን ሲያዩ የድረሱልኝ ጩኸት በማሰማት የአካባቢውን ሰው እንዲሰበሰብ አደረጉ። ፖሊስም ከአካባቢው ሰው በደረሰው መረጃ በስፍራው በመገኘትም አስክሬኑን በማንሳት ለምርመራ ወደ ሆስፒታልም ልኳል። ፖሊስ ከአካባቢው ሰዎችና ቤተሰብ የተለያዩ መረጃዎች ሰዎችን በማሰባሰብ ተጠርጣሪውን ኢብራሂም በቁጥጥር ስር ለማዋል ክትትል ይጀምራል። በዚህም ከአራት ቀናት በኋላ ተፈላጊው ኢብራሂም በሶማሌ በኩል ከሀገር ሊወጣ ሲል በቁጥጥር ስር ውሎ የድርጊቱን አፈጻጸምና ምክንያት በመናገር ለፖሊስ ቃሉን ይሰጣል። ፖሊስ አስፈላጊውን የምርመራ ሂደት አጠናቆ የምርመራ መዝገቡን ለአቃቤ ሕግ ይልካል። አቃቤ ሕግም በከባድ ሰው መግደል ወንጀል ክስ ይመሰረትበታል። የመሰረተውን ክስ ሲከታተል የቆየው የምስራቅ ሀረርጌ ዞን ከፍተኛ ፍርድ ቤት ሰሞኑን በዋለው ችሎትም ተከሳሽ ኢብራሂም ሰን ሰውን ለመግደል አስቦ አቅዶ ተዘጋጅቶ ወላጅ አባቱን ድምጽ በሌለው ስለታም መሳሪያ መግደሉ ሙሉ በሙሉ በማስረጃ በመረጋገጡ ተከሳሹ ጨካኝ አደገኛና ነውረኛ በመሆኑ በ20 ዓመት እስራት እንዲቀጣ የተወሰነበት መሆኑን ምክትል ኢንስፔክተሩ ተናግረዋል። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን ምን መስሉ ነበር? አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ ኮመንት በስጫ ላይ እንድትጽፉ እየጠየቅን በቀጣይ መረጃ እስክንገናኝ ድረስ ቸቆዩልን።